ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? በጣም ደና ነኝ እኔ እግዚአብሔር ይመስገን። ዛሬ ደስ ብሎኛል። ማለቴ አንዳንዴ ሰው ቢከበር ጥሩ ነው ብዬ አስባለሁ። ዛሬ ደግሞ እዚህ ፎቶ ላይ እንደምትመለከቱት ስለ አብርሽና ስለ ሩታ ነው ማወራው። አችኛውን ከሆነ ብዙ ሲሟን ባልጠራ በጣም ደስተኛ ነኝ። እኔ ምልሽ ሩታ የኔ ቆንጆ በጣም ወድሻለሁ። በጣም አክብረሻለሁ። ስትከፊ ስታለቅሺ ማየት አልፈልግም። ለምንድን ነው ሲደውሉልሽ ምትጂ? ለእኔ ጥያቄ ይሄ ብቻ ነው። ሩታ ለምንድን ነው አብረሽ ነይ ብሎ ሲጠራት ምትሄዱ? በቃ እንዴ ለምንድን ነው ምትጂ? አንቺ እኮ በጣም የተከበርሽና ንግስት ሴት ነሽ እኮ። እቺ ባለጌ ይች ዱርዬ ወንበዴኔ እሷን ለመሳደብ ራሱ እኔ መጥፎ ቃል መናገር አልፈልግም። የእውነቴን ነው የሚላችሁ። እንደ እቺ ሲጀምር ሰው ናት፣ እን ሰው ናት፣ እን አፍሪሻንቴስ ደግሞ አረባክ ወደ ራስ ተመለስ። በቃ ሩታን በቃ ብዙ ነገር አፍራስ አለፋችሁ። እቺ ልጅ ውርጉዞና ነው እንደዚህ ያረካት። ምንድን ነው የምትፈልጋት ከእሷ አለ ሩታ አይታየል ማንተ ቻናል። ለዚህ ነው ሩታን እንደ ካልሲ እየተጠቀምክበት ነው። እውነቴን ነው እንደ ካልሲ ካልሲ፣ ሰው ካልሲ አለ ካልሲ ጫማ መልበስ ስለማይቻል እንደዛ ያረክ ነው ሩታን ማለት ነው። ሩታዬ ደግሞ አንቺ የኔ ጀግና ለምንድን ነው የምትጠጊ እነሱ ጋር? ለምንድን ነው ከነሱ ርቀሽ የራስሽን ኑሮ ማትኖሪ? የራስሽን ቪዲዮ ለምንድን ነው ማትሰሪ? ምን የመሳሰሉ የቶች አለሽ? ሩታ የእኔ ጀግና፣ አንቺ እኮ ምን ሆነሻል? ሰላም የተከበራችሁ እና የተወደዳችሁ ውድ ቤተሰቦች፣ ብዙም አላወራባችሁም ጊዜ የለኝም ግን፣ ማለት ነው ቪዲዮ አይቼ ጨርሼ በጣም ነው የደበረኝ ማለት ነው። አለ ሩታ አይሰራም እነሱ ጋር ማለት ነው። ምንድን ነው ምክንያታቸው? ሩታዬ ለምንድ ነው የምትሄጂ? የሩታ ስምና የሩታ ፕሮፋይል ካልተለጠፈ የሱ ቤት ላይ ማለት ነው አይታየም። ስለዚህ እሱም ይሄን አውቆ ነው እንግዲህ ሩታን የሚጠራት ሩታን የሚያስከትሏት ማለት ነው። ለስንቱ በር ከፍተሻል፣ ለስንቱ እንጀራ አብልተሻል። አንቺ እኮ ትታወቃልሽ። የኔ ልዩ ፈጣሪ ከአንቺ ጋር የሆኑ መቤት የማረም እቅፍ ድግፍ ታርግሽ። የእውነቴን ነው፣ እኔ በጣም ነው የምታሳሳኝ እናንተ እሷ ጉዞ ና ይሄ ሰአቱ ላቆማ ስታወራ ምንድን ነው ለምንድ ነው ዋሃ ማይሰጧት እንዴ? እኔ ግራ ነው የሚገባኝ። እውነት አካበርሽኝ አትበሉኝና ለምንድን ነው ዋሃ እንኳ ማይሰጧት? ለሷ ምንድኖ ይሄ? እና እኔ ሩታዬ ማለት ነው ብትቀመጪ እኔ በጣም ደስተኛ። እስቲ ከነሱ ራቅ በይ ራቂ፣ የእውነት ራቅ። እኔ ስራ ሚሁን ስራም ባይሆን ፈጣሪ ነው የሚያውቀው። የእውነት ስራም ሆነ ስራም አልሆነ እኔ ስራ ነው ይሄን ያህል የወረደ ስራ ነው ብዬ እኔ አላምንም፣ ስራ አይመስለኝም። ግን ብትራቄ ከነሱ ብትርቄ እኔ በጣም ደስ ይለኛል ማለት ነው። ምክንያቱም አብሬሽ አላንቺ አይን የለውም አላንቺ ስለማይታይለት በቃ፣ በነይ ባሉበት ቦታ እየሄድሽ ነው፣ በጣም እየለፋሽ ነው። ግንስቲ ርፍ በይ፣ ለራስሽ ርፍቱ ሰጂ እንደ በፊቱ ሶስት ቀንና አራት ቀን በፊት የመጣሹ ከቤተሰቦችሽ ጋር ባለጌ ሴትዮዋ ጋ እንደው በአዳርሺ ደስ ይለኛል። ይቺ ኤሬሜላ ምልወት ጋር ባታይ ፊቱ አራሱ ባታይ እኔ በጣም ደስተኛ ነኝ። እውነት ነው ሚል ሽሮ ታየ። ፈጣሪ ከአንቺ ጋ ይሁን። ለዚህ ቤት ከአዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የምትፈልጉት ነገር በኮመንት አሳውቁኝ። ወዳቸዋለሁ። በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ።